ሀገራት በትምህርት ስርዓታቸው ውስጥ ጨዋታን መሰረት ያደረገ የማስተማሪያ ዘዴ የጀመሩ ቢሆንም ከቅርብ ጊዜ ወዲህ ግን በስፋት ጥቅም ላይ እየዋለ ነው። ኢትዮጵያም ጥቅሙን በመረዳት በትምህርት ስርዓቱ ውስጥ አካታለች። በተለይ በአዲስ አበባ ከተማ ጨዋታ መር ቅድመ አንደኛ ደረጃ ትምህርት ፕሮግራም እየተተገበረ ሲሆን ሕጻናትን በጨዋታ የማስተማር ስነ ዘዴው ተግባራዊ ከሆነባቸው ትምህርት ቤቶች ውስጥ እሸት ቅድመ አንደኛ ደረጃ ትምህርት ቤት ተጠቃሽ ነው። የማስተማሪያ ስነ ዘዴው ስኬታማ እንዲሆንም ስልጠና የወሰዱ መምህራን እያስተማሩ ነው። በጨዋታ የማስተማር ስነ ዘዴ ላይ በትምህርት ቤታችን ደረጃ ላይ በጣም ከሚገባው በላይ ነው እየተተገበረ ያለው። ምክንያቱም አንደኛ ነገር ያው መምህራኖች ሙሉ ለሙሉ ማለት ነው በጨዋታ የማስተማሪያ ስነ ዘዴን ስልጠናውን ወስደዋል አስተዳደር ሰራተኞችን በተመሳሳይ ሁሉም ማለት ነው የማስተማር የጨዋታ የማስተማር ስነ ዘዴውን ወስደዋልና በሁለቱም በኩል ምንም አይነት ችግርና ክፍተት ስለሌለ ትምህርቱ በሚገባ በክፍል ውስጥ ከክፍል ውጪም በደንብ በጨዋታ የማስተማሪያ ስነ ዘዴ እየተሰጠ ይገኛል። ተማሪዎቻችን ብቁ ሆኖ የነገ ሀገር ተረካቢ እንዲሆኑ ከማድረግ አንጻር ትልቅ ስራ እየተሰራ ያለበት ሂደት አለ። በትምህርት ሂደቱም ህጻናት አይረሴ ትምህርቱን አይረሴ እንዲሆን ለማድረግ መምህራን በሰፊ የሆነ ርብርብ እያደረጉ ነው። የማስተማሪያ ስነ ዘዴው በቅድመ አንደኛ ደረጃ ትምህርት ፕሮግራም ለሚማሩ ህጻናት ሁለንተናዊ እድገትና እውቀት መዳበር ያለው ድርሻ ከፍተኛ በመሆኑ ልጆች የሚማሩበት ዘዴ በክፍል ውስጥና ከክፍል ውጭ ይተገበራል። ጨዋታ መር የማስተማሪያ ዘዴው ራሳቸው ላይም ትልቅ ለውጥ እንዳመጣ መምህራን ያነሳሉ። ለመሆኑ ጨዋታ መር ማስተማሪያ ስነ ዘዴው ልጆች ላይስ ምን ለውጥ ታይቶበታል? ጨዋታ በመሰረቱ ለተማሪዎቻችን ትልቅ እገዛ አለው። ምክንያቱም ሳይሰለችው ተፈጥሯዊ ነገሮቻቸውን ያወጣሉ። መምህሩም ተማሪው ላይ መተግበር የሚፈልገውን ነገር በቀላሉ ይተገብራል ማለት ነው። ምክንያቱም በጨዋታ ሲጫወቱ ልጆች የእውቀት ክህሎታቸው ይዳብራል፣ ማህበራዊ ግንኙነታቸው ይዳብራል። የተለያዩ ጨዋታዎች አሉ። አሁን ለምሳሌ ሮል ፕሌ አለ። የሚና ጨዋታ ላይ እንደ ዶክተር እንደ ቤተሰብ ፋሚሊ ሜምበር እንትን ማለት እንዳለባቸው ያንኑ ላይ ይጫወቱታል። ሲጫወቱ በዛ ሂደት ይማራሉ ማለት ነው። ልጆች ብዙ ማንጠቀማቸው ስነዘዴዎች ነበሩ እና አሁን ግን ስልጠናውን ከወሰዱ በኋላ ብዙ የጨዋታ የማስተማር ስነዘዴን መምህሩም እውቀቱን አዳብሮለታል። ተማሪዎች ጋርም የነበረው እንቅስቃሴና ተሳትፎን ራሱ በጣም የጨዋታ የማስተማር ስነዘዴ በደንብ ልጆቹ ላይ መምሩ የጎላ ተሳትፎ በማድረግ ልጆቹም ላይ ትልቅ ተሳትፎ አለው። ከዚህ ባለፈም ልጆች ትምህርታቸውን ሳይሰለቹ እንዲማሩ የሚያደርግ ፕሮግራም በመሆኑ ለተማሪዎች የሚሰጠው ትምህርት በተግባር የተደገፈ ነው። ልጆቹም ላይ ያየነው እስካሁን በማስተማር ስነ ዘዴ በክፍሉም ውስጥ ከክፍሉም ውጪ በተግባር የተደገፈ ትምህርት ነው የሚሰጣቸው ማለት ነው። በዚህ ልክ ከተማሪ ወላጆችም ጋር በምናደርገው ውይይት ግንኙነት ኮሚኒኬሽን በምናደርገው አግባብ ትልቅ ለውጥ አለው። ጨዋታን መሰረት ባደረገው የማስተማሪያ ስነ ዘዴ መምህሩ የሚፈልገውን መልእክት ለተማሪዎች ያስተላልፋል። ይህንን ፕሮግራም በሌሎች አካባቢዎችም በሰፊው ተግባራዊ ለማድረግ የጨዋታ መር የማስተማር ስነ ዘዴው ላይ ለመምህራን የሚሰጠው ስልጠና ቀጣይነት እንዲኖረውም መምህራን ጠይቀዋል። ይህን ተመክሮ ወስዶ ሁሉም ሰው ቢተገብረው በአዲስ አበባ ዙሪያ ያሉ ትምህርት ቤቶችም፣ በክፍለ ሀገር ያሉትም በተለያየ በራሳቸው ቋንቋ ቢሆን ይህንን በጨዋታ መልክ የሚሰጠውን ትምህርት ቢሰጡ ቢተገብሩ ውጤታማ ይሆናል ብዬ ነው ማምነው። ቀጣይ ተማሪዎችን የማስተማር ስነ ዘዴ ላይ ግብአቶችን በሰፊ ሁኔታ ከዚህ በተሻለ መንገድ አሟልተን መምህራን ልጆችን በአግባቡ እንዲቀርጹ ለማድረግ ትምህርት ቤቱ አበክሮ እየሰራ ያለበት ሂደት አለ። ትኩረት ሰጥቶም እየሰራበት ተገቢውን የሆነ ድጋፍና ክትትልም እያደረግን ነው እንደ ተቋም።